አሰላም አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና እየተወደዳችሁ የሰዓዲ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ቀኔጋሁል ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ጥቅሞ ማሻላህ በሌላ ቪዲዮ ተመልሼ መጥቻዋለሁ። ያው የሚጠቅም ነገር ስላለ እሱን ወደ እናንተ ሸር ለማድረግ ያክል ነው። እናም እንኳን ደሳራችሁ ሰው አሸሪ ሀዳ ልጆች ነጻ ሸበካ መቶልናል፣ ማለት ነው። እሱን ደግሞ አብረን የምና የሆናል። ሀያ ስምንት ቀን የሚቆይ ነው። ያው የተወሰነ ጅቢም ቢሆንም ሀሪፍ ነው ብቻው ማለት ነው። እና እስኪ አብረን እኔ ምን እንደሆነ መጀመሪያ የስልካችን ሜሴጅ ውስጥ እንገባለን። ከዛም እንደዚህ የተለያዩ ሜሴጆች ምናምን አሉ። ግን እናንተ የምፈልጉት ኤስቲ ሲ የምትለዋን ይችን ማለት ነው። የኤስቲ ሲ እንትን አይደለም እጫ ስለሆነ ይሄንን አንድ ጊዜ እንነካወለን። ጠዋት ከፈጅር በኋላ ነው ኔጋ ይመጠልኛል። አየሁትም ነበር ማለት ነው፣ እንደ ማንኛውም ሜሴጅ መስሎኝ አለኩል ያህል። ይሄው እንደዚህ መቶልናል። ይሄ ሜሴጅ የመጣላችሁ ያው እድለኛ ናችሁ፣ አውርዳችሁ መጠቀም ትችላላችሁ ማለት ነው። አለኩል ያህል ሰባት ጂቢ ለሀያ ስምንት ቀን የሚቆይላል ይላል። የአመጃጀር ምምትን ደግሞ እዚሁ አስቀምጦልናል ስምንት ቁጥርን ስድስት ጊዜ ጽፈን ከታይ ደግሞ ሁለት ቁጥርን ጽፈን ሲም ትፈንላለን ማለት ነው። እሱንም አሁን በዚሁ የማሳያች ይሆናል። ከዚህ ይወጣለሁኝ። ከዛ ስታርት ቻት ምትል ወይም እናንተ ጋር በነጠብጣብ ሊሆን ይችላል አለ የመጻፊያ ቦታ ይችን አንድ ጊዜ እንነካታለን። እንደዚህ ስንነካት ከላይ የመጻፊያ ቦታ ይመጣልናል። ስለዚህ ስምንት ቁጥርን ስድስት ጊዜ እንጽፋለን። አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት። ታያችሁት እነዚህ ከጻፉ በኋላ የቀስት ምልክት አለች ቺ ማለት ነው። ምክንያቱም የሁለት ቁጥርን መጻፊያ እንዳመጣልኝ ይችን አንድ ጊዜ ነካሳ አረጋት። በዚህም መልኩ ይመጣልኛል ማለት ነው። በዚህ መልኩ ሲመጣልኝ እኔ ያው አስተካክዬ ጨርሻ አለሁኝ እርግጠኛ ሁኜ ሞክሬ ነው ለእናንተ ያው ቪዲዮ እየሰራ ያለሁት ማለት ነው። እናም ይኸው እንዳያችሁት ሁለት ቁጥርን እዚህ ቴክስት ሜሴጅ የምትለዋል አደለ? ሁለት ቁጥርን ጽፋችሁ ሲንዲ ትሉት አላችሁ። ከዛ ይህ ሜሴጅ ይመጣላችኋል ማለት ነው። አሁን እኔ ሰባት ጂቢ ሰጥቶኛል ዳታ ማለት ነው። ከዛም የሚያልቀው ሁለት ሺህ ሀያ አምስት ስድስተኛ ወር ቀን ሀያ አንድ ይላል ማለት ነው። እና ይህንን ይመስላል። አሪፍ ነው። አንዳንድ ጊዜ ወደ ውጭ ምናምን ስንወጣ ሸበካ ምናምን ከለለን እንደዚህ እንትን ማለት እንችላለን መጠቀም እንችላለን ማለት ነው። እና ይህንን ይመስላል። እንደገና ደግሞ ወደ ውጭ ወተነ እራሱ የተለያዩ ሶሻል ሚዲያዎች እንደዚህ እንትን ኦን ሆነው እንዳያበቃብን ከፈለግን ይሄንን መቆጠብ ከፈለግን ደግሞ ዛሬ የሰራሁላችሁ ቪዲዮ አለ። በዛ መሰረት ዘግታችሁ አራዝማችሁ ጊዜውን መጠቀም ትችላላችሁ ማለት ነው እና ይሄንን ይመስላል። ኤስቲሲ ያወረደልን መጃል ማለት ነው እና በጣም አሪፍ ነው። እኔ ከፍቼ ዋለሁ። እኛው እንዳታዩ ክፍት ነው። የተለያዩ ሶሻል ሚዲያዎች ያስገባኛል ማለት ነው። ይሄ ዳታዬ ክፍት ነው ይሰራል። ዋይፋይ ነበር በእርግጥም የምጠቀም። አሁን ዋይፋይን ብከፍተውም ይሰራል፣ ዋይፋይም አለኝ። ግን እስኪ ለመሞከር ስለሆነ ይህን ጸጋውና ተለያዩ ቦታ ገብቼ ማሳየት ይችላለሁ። ይሰራል ማለት ነው ያችሁት። አሁን እኔ ራሴ ወደ ራሴ ቤት ስመጣ እንደዚሁ ይሰራል ማለት ነው ይሄው ያስጠቀማችኋል እናንተም መጠቀም ትችላላችሁ። ወደ ውጭ ምናምን ስወጡ ሸበካ ላይኖራችሁ ይችላል። በተለይ በዋይፋይ የምንጠቀም ልጆች ወደ ውጭ ስንወጣ ሸበካ አይኖርንም። ስለዚህ በዚህ መልኩ መጠቀም ትችላላችሁ ማለት ነው። እና ይህንን ይመስላል ይዤላችሁ የመጣሁት ቪዲዮ። ሌላ ደግሞ አንድ የታችን በኮሜንት የጠየሽው ጥያቄ አለ። እሱንም ደግሞ እስኪ ኋላ በዚሁ ቪዲዮ አያይዤ ላስተላልፍልሽ ፈልጋለሁ ማለት ነው። ምንድን ነው እሱ? እስኪ ሴቲንግ ትገቢ እና ሞባይል ኔትወርክ የሚለው ላይ ትሄጃለሽ ማለት ነው። ከዚያም በኋላ እነዚህን ቦታዎች ፈትሻቸው። የአሁን በእርግጥ አሁን ዳታ እየሞላው ስለማልጠቀም ምናልባይ እኔ ጋ ላይ መጣልኝ ይችላል፣ ግን አንቺ እዩ እንደዚህ ገብተሽ ምናምን ያለውን ነገር በዳታ የምትጠቀሚባቸውን ነገሮች ምናምን እንደዚህ ሴቲንጎች ውስጥ ገብትሽ አስተካክላቸው ማለት ነው። ከቻልኩ ደግሞ እንሻላ እንደዚሁ ሌላ ስልክ ካገኘሁኝ በዛ ስልክ መሰረት እንሻላ አይቼ ልመልስልሽ እችላለሁ። ቁጥር ምናምን አስቀምጥልሻለሁ እንሻላ ከቻልኩ ማለት ነው። ግን በዳታ የሚሰሩና ያለ ዳታ እንትን የሚሉ አሉ ማለት ነው። ዩትዩብ አሁን ምሳሌ ሶሻል ሚዲያ ነው እና ፌስቡክ ምናምን እንደዚህ፣ ቲክቶክ፣ ቴሌግራም፣ ኢሞ ምናምን ደግሞ በዳታ ነው የሚቆጥሩት ማለት ነው። እና ይሄው እነዚህ ማስተካከል ተቻያለሽ እያንዳንዱ ገብተሽ እዩ ማለት ነው። ይሄ ሌላ ነው እና እንሻላ በዚህ መልኩ ገብተሽ ለማስተካከል ሞክሪ። ሌላ አዲስ ነገር እና እንደዚህ መዝጊያ እንትን ነገር ካለው እንሻላ በቀጣይ ተመልሼ መጣለሁ ማለት ነው። ለዛሬ ግን እነዚህን ነገሮች ገብተሽ ቼክ ለማድረግ ሞክሪ እና ይህንን ይመስላል። ለዛሬ ሽላችሁ የመጣሁት ሀባዬ። በእንሻላ ደግሞ በቀጣይ በሌላ ነገር፣ አዲስ ነገር ካለ እንደዚሁ ሽላችሁ የምመጣ ይሆናል። እስከዚያውም ድረስ ደግሞ በያላችሁበት ሰላማችሁ ብዝት ብዝዝት ይበለልኝ።